ይሄ በፈለግሽው ሰዓት ማውለቅ እና የፈለግሽውን ምግብ መመገብ ትችያለሽ። አንደኛ ለውበትም ደግሞ ስለማይታይ የተሻለ አማራጭ ነው። ከብሬሱ ደግሞ እንደዚህ ቀላል የሆኑ ኬዞችን በአጭር ጊዜ ውስጥ መጨረስ ትችያለሽ። ምናልባት ይሄንን ዋጋው ማወቅ የሚፈልግ ሰው ይኖራል እና ምን ያህል ነው? ከብሬሱ ጋር ልዩነቱን ንገቢኝ ስ እንግዲህ ዛሬ ለናሆ ቲቪ ተመልካቾቼ ሀብሽ የጥርስ ሕክምና ክሊኒክ ውስጥ ነኝ ያለሁት። እንግዲህ በአሁኑ ሰዓት ያው የጥርሳችንን ጤና ለመጠበቅ ከውበት ባሻገር እንግዲህ ጤንነቱን ለመጠበቅ ምንም ማድረግ አለብን በሚል እንግዲህ ሀብሽ የጥርስ ሕክምና ክሊኒክ ነኝ ያለሁት። መጀመሪያ ልታወቅሽ እስኪ እሺ፣ እንኳን ደህና መጣሽ። ዶክተር ትዕግስት ይባላሉ። በሀብሽ የጥርስ ህክምና ክሊኒክ የጥርስ ሐኪም ነን። እንዲሁም ደግሞ ማኔጅ በማድረግ እየሰራው ይገኛል። በጣም አመሰግናለሁ። እንግዲህ ጥቂት ነገሮችን ታውልልኛለሽ። እንግዲህ በአሁኑ ሰዓት ላይ ደግሞ ከጤናችን ባሻገር አሁን ጥርሳችንን ውበት ለመጠበቅ የተለያዩ መንገዶች እንጠቀማለን እና ከህክምናው አንጻር ብዙ ነገር ትኛለሽ። ና ቁጭ ብለን የምናወራ ደስ ይለኛል። ደስ ይለኛል። ንኪ እንግዲህ ዶክተር ትዕግስት እንግዲህ ዛሬ ከጊዜሽ ላይ ነው። ሰዎች እንግዲህ ዛሬ ለናሁ ቲቪ ተመልካቾቼ እንግዲህ የጥርሳችንን ጤንነት፣ የጥርሳችንን ውበት እንዴት መጠበቅ ያለብን የሚሉትን እንግዲህ ማብራሪያ ልትሰጪልኝ ነው። ከዛ በፊት ግን የሀብሽ የጥርስ ህክምና ክሊኒክ ምን ምን ምን አገልግሎቶችን ይሰጣል? ኦኬ። እሺ፣ አመሰግናለሁ ስለመጣሽ። ሀብሽ የጥርስ ህክምና ክሊኒክ ሙሉ የአፍና የጥርስ ህክምና ሁሉንም እንሰጣለን። ሁሉንም የህክምና አይነቶችን ነው የምትሰጡት። አሁን ላይ ታዲያ በደንብ ትሬንድ እየሆነ የመጣው የዚርኮኒያና ሆሊውድ ስማይል በብዛት አሁን እየተሰሩ ይገኛሉ። ዝነኞችም እስቲ ስለ ነሱ ንገርኝ። አክቹዋሊ አሁን ያው ሰው እያወቀ የመጣሁን ነው እንጂ ሆሊውድ ስማይል ዚርኮኒያ ክራውን የቆየ ቴክኖሎጂ ነው። ድሮም ነበረ። ግን አሁን ሶሻል ሚዲያ ተጽዕኖ በእሱ በደንብ እየታወቀና ሰውም ጥሩ እየተጠቀመው ይገኛል። ዝርኮኒያ ሆሊውድ ስማይል ምንድን ነው? አንዳንዴ ይምታታል። ዝርኮኒያ የትኛው ነው? ሆሊድ ስማይል ነው የትኛው ነው? እና ምንድን ነው ስልዩነቱ? ዝርኮኒያ ማለት የጥርስ ጥርስ አይነት ነው። ሆሊውድ ስማይል ደግሞ ቬነሪንግ የሚባል አለ። ጥርስ ከላይ የላይኛው የጥርሳችን ክፍል ሼፕ በማድረግ የሚለጠፍ እሱ ቬነሪንግ ይባላል። ሆሊውድ ስማይል ኖርማሊ ቬነሪንግ ወይም ደግሞ በክራውንም ሊሰራ ይችላል። ሆሊውድ ስማይል የላይኛው የጥርሳችን ክፍልን ብቻ በማንሳት እያንዳንዱ ጥርስ ላይ የሚለጠፍ የጥርስ አይነት ነው። በኢማክስ እና በፖርስሊን ሊሰራ ይችላል። ዚርኮኒያ ደግሞ ራሱን የቻለ ጥርስ ተሞርዶ ዙያውን የሚገባ የጥርስ አይነት ነው። እሱ ነው ያላቸው ለሙሉ ጥርስ ይሆናል። አሁን ዚርኮኒያ ሙሉ ጥርሳችንን ዚርኮኒያ ማሰራት እንችላለን ማለት ነው። እንደ ሆሊውድ ስማይል ስናስበው የሆነ ስማይል ለማሳመር ዲዛይን ማድረግ ስናስብ ቬነሪንግ የተሻለ ነው። ሙሉ ጥርሳችን ለመሰራት ግዴታ ለመሰራት ጥርስ መሞረድ አለበት። ብዙ እንደ ኬዙ ይለያያል። አንዳንድ ኬዝ ላይ ጥርስ መሞረድ ይኖርብናል። አንዳንድ ኬዝ ላይ ደግሞ ሳይሞረድ የሚሰራ አለ። ሳይሞረድ የሚሰራ አለ። ልዩነቱ ግን ያኛው ከላይ ነው የሚሸፈነው ጥርሳችን ላይ ነው። ቬነሪንግ ሲሆን የላይኛው የጥርሳችን ክፍል ብቻ ነው ሼፍ ተደርጎ የሚሞላ። ዝርኮንያ ሲሆን ደግሞ እንደ ክራውን ነው፣ ሙሉ ለሙሉ የጥርሳችንን ክፍል የሚያለብስ ነው። ስለዚህ አንዳንዴ ጥርስ የሌለው ሰው ብዙ ጊዜ ክራውን ይሰራል ወይም ብሪጅ ይሰራል፣ ጥርስ ከሌለ። ጥርስ ኑሮሽ ግን ጥርስሽን ለማሳመር እንዲሁ ውበቱ እንዲጨምር ለማድረግ ቬነሪንግ ወይም ደግሞ ሆሊዎድ ስማይል መሰራት ይችላል። የትኛው ነው? ሁለቱም ጥሩ ነው። እንደ ታካሚው ነው። አንዳንድ ታካሚ ሆሊውድ ስማይል የሚያስፈልገው ይኖራል። አንዳንድ ታካሚ ላይ ደግሞ ስልከሆነ የመሰራት ያለበት ይኖራል። አሁን ለውበት አሁን ደግሞ ያው ህመምም ሳይኖርብሽ ለውበት እየተጠቀሙት ስለሆነ ብዬ ነው ተጨማሪ ሳይኖርብሽ ለውበት ቬነሪንግ ጥሩ ነው። የራሱ የሆነ ጥንቃቄ ማድረግ ይኖርብሻል። ያው ከላይ ብቻ የሚለጠፍ ስለሆነ ጠንካራ ነገሮችን መብላት እንደዚህ መጋጥ ምናምን፣ እሱ አይነት ጥንቃቄ ማድረግ ይኖርብሻል። ለውበት ብቻ የምትፈልጊ ከሆነ ቤነሪንግ የተሻለ ነው። ግን ረጅም ጊዜ ለመጠቀም እንዲህ ደግሞ በጣም አኔቭል የሆነ ያልተስተካከለ ጥርስ ካለሽ፣ ክራውዲንግ ያለው የተለያዩ ኬዞች ካሉ ደግሞ ቆንጆ ስማይል ሊኖርሽ ዝርኮንያ ክራውን የተሻለ ዝርኮነ ጠንካራ ነው የተሻለ ነው ስማይሉ አሁን በቬነሪንግ ማስተካከል የምንችላቸው ኬዞች አሉ ስፔሲንግ ሲኖር በየጥርሱ መካከል ትንሽ ስፔሲንግ ሲኖር የጥርሱን ከለር ካልወደርሽው እንደዚህ ሊሚትድ የሆነ እንትን ነው የሆነ የተዘበራረቀ ጥርስ ኑሮሽ አበቃቀሉ በቬነሪንግ ለማስተካከል አይሆንም ግዴታ ክራውን ማድረግ ይኖርብሻል በጣም ጥሩ። ከዛ ውጭ ግን አንዳንዴ አንድ ይሄ ፍንጭት ጥርስ ይኖራል አይደለም። ከዛ ፍንጭቱን ደግሞ በብሬስ ስናስተካክለው አንደኛው ቦታ ላይ ክፍት ይሆናል እና እዛ ጋር ሁለት ጥርስ ነው መተከል ያለበት ወይስ አንድ ጥርስ አንድ ሲርኮን ነው መተከል ያለበት። ምናልባት ይሄን ጥያቄ ልመጣ ስል አንድ ጓደኛዬ የጠይቂልኝ ብላኝ ነው። ፍንጭት ነበረች፣ ስለዚህ ብሬስ አሰረችና ብሬሱን ለማስፈታ ስትል ያ አንድ ቦታ ነው ብላ የገመተችው። ስለዚህ ሁለት ጥርስ ነው ዛ ቦታ ላይ መግባት አለበት የተባለችው። ምናልባት ስለሱ የጎደለ ጥርስ አላት። ኖርማሊ የጎደለ ጥርስ። ኦኬ ኖርማሊ መንጋጋው አካባቢ የጎደለ ጥርስ ካላት እነሱ ነው ማስተከለ ያለባት። ግን በፍንጭቱ ቦታ ላይ የሚተካ ጥርስ አይኖርም። ፍንጭቱ ብሬስ ሲታሰር በራሱ ይስተካከላል። ብሬስ ተስተካክለው ከዛ እዚህ ጋ ክፍተት አመጣ ከፍተት ምናልባት ሜስ ያደረገችው መንጋጋ ላይ የጎደለ ጥርስ ምናምን ይኖራታል። ስፔሲ ወይም ደግሞ ስፔሱ ትልቅ የሆንና በፍንጭት ካጠጋጋድ በኋላ መጨረሻ ላይ የሆነ ስፔስ ይቀራል። እሱን ለማስተካከል ፈልጋ ይሆናል እንጂ ብሬሱ በራሱ ፍንጭቱን ያስተካክለዋል። ማድረግ ያለብሽ ግን ብሬሱን ከጨረሹ በኋላ ሪቴነር ማድረግ በጣም ወሳኝ ነው። ሪቴነሮችን ቢያንስ ለሶስት ወር አውርስ ጠዋትም ማታ ማድረግ አለብሽ። ሚያንስ ምግብ ስትበይ ብቻ ማውጣት። በትንሹ ሁለት ሰዓት ሪቴነርሽን ብታደርጊ ተመልሶ ክፍተቱ አይመጣ። ምግብ ስትበይ ደግሞ ተመልሶ ታውልቀልሽ ለማለት ምግብ ስትበይ አውልቀሽ፣ ምግብ በልተሽ፣ አጽድተሽ ተመልሰሽ ማስገባት። ሪቴነር ለ24 ሰዓት 22 ሰዓት ብታደርጊው የመጀመሪያው ሶስት ወር ጥሩ ነው። እንዳይመለ ሪላክስ እንዳያደርግ እንዳይመለስ ብሬሱ ማለት ነው። ብሬሳቸውን ከጨረሱ በኋላ ሪቴነር ካላደረጉ ፍንጭቱ ወደ ነበረበት ይመለሳል። ስለዚህ እንዳይመለስ ምን ማድረግ አለባቸው? ሪቴነር አለ። እኛ እዚህ የምንሰራላቸው የምንሰጣቸው ሪቴነር አለ። እሱን ሪቴነር ቢያንስ በደንብ ለሶስት ወር በደንብ ተከታትለው ካደረጉ የመመለስ ፕሮባብሊቲው በጣም ይቀንሳል። ከዛ ውጭ ግን የሴራሚክ የጥርስ ሕክምናስ? ሴራሚክ ጥሩ ነው፣ ዝርኮንያም ጥሩ ነው፣ ሴራሚክም ጥሩ ነው። አቅም ያለው ሰው አፎርድ የሚያደርግ ሰው ዝርኮንያ ይሰራል። ደግሞ ከሱ ደግሞ ትንሽ የተሻለው የሚባለው ሴራሚክ ነው። ሴራሚክ ነው የተሻለ ነው የተሻለ ሳይሆን ጥሩ ነው። በቃ እስከዛሬ ስንጠቀምበት የነበረ መጥፎ አይደለም። ያው ውስጡ ብረት ስላለው ብዙ ጊዜ ማራይ ለመነሳት ለተለያዩ እንትኖች ሰው ልቸገር ይችላል። አንደኛ ደግሞ የብረቱ ከለር ጫፍ ላይ ወጥቶ የሆነ ለዓይን ጥሩ ላይሆን ይችላል። ፊት ለፊት ላይ ምናምን ሲሰራ የቆየ ሲሄድ የቆየ ሲሄድ ሴራሚክ የራሱ እንትን አለው ግን ያው ብዙ አመት ስንጠቀምበት የነበረ ጥሩ ነው። እሱ ምን ያህል አመት ያገለግላል? አሁን ዚርኮኒያና ሴራሚክ እንትን የአገልግሎት ዘመናቸው ኦልሞስት ተመሳሳይ ነው። ልዩነቱን፣ መሰለሽ ዚርኮኒያ ብዙ ጊዜ ለፊት ለፊት ጥርስ ሲሰራ የተፈጥሮ የመምሰል ነገር አለው። ሸዱ ከለሩ ምናምን ቆንጆ ነው። እንዲሁ አይተሽ ሰው አርቲፊሻል ተተክለዋል ብለሽ አታስቢም። ከተፈጥሮ ጥርስሽ ጋር በደንብ ይመሳሰላል ሄዶ ምናምን ፊኒሽንጉ እኛ ጋር የሚሰራው ደግሞ ውጭ ስለሆነ በጣም ጥሩ ቴክኒሻሎች ናቸውና ፊኒሽንጉ ቆንጆ ነው። እንዲህ ተተክለሽ ሰው በደንብ ኖት ሳያደርገው ናቹራል ሉክ አለው። ሴራሚኩ ብዙ ጊዜ ለፊትለፊት ጥርሶች ባንጠቀመው ይመረጣል። አሁን ቴክኖሎጂውም ስላለ ሰው እውቀቱም ስላለው ለፊትለፊት ጥርሶች ብዙ ባንጠቀመው ይመረጣል። ሁለቱም ግን ከ15 እስከ 20 ዓመት ድረስ ያገለግላሉ ተብሎ ይታሰባል። ስለ ኢንቪዝብል ላይንስ ምን ትኛለሽ? ኢንቪዝ ላይን ማለት የማይታይ ብሬስ ማለት ነው። አሁን በደንብ ሰው ያወቀው ነው፣ ብዙ የተጠቀመው ነው። አንዳንድ ጊዜ በስራ ሁኔታሽ ብሬስ ለማድረግ አይመች ከሆነ ብሬስ አድርገሽ መታየት የማትፈልጊ ከሆነ የማይታይ ብሬስ ወይም ደግሞ ኢንቪዝ ላይን እሱ እንደ አንድ አማራጭ ነው። ሳምፕሎች አሉኝ፣ የተሰሩ ኦልሬዲ ኦርደር የተደረጉ እነሱን አሳይሻለሁ። እንዴት እስካን እንደምናደርግ ማሳይሻለሁ። በጣም ጥሩ። የቀሩኝን ጥያቄዎች እያሳየሽ ፔሽንት አለሽ። ፔሽንት አለ አለ። ማይታይ ብሬስ እስካን የምትደረግ ታካሚ አለችን። እሱን እስካን እያደረግን ስለ ማይታይ ብሬስ ጥቅሙ እናወራለን። ሌሎችን ጥያቄዎች ይኖሩኛል። እሺ፣ እሺ ዶክተር ከአንቺ ጋር ሌሎች ዶክተሮችም አብረውሽ ይሰራሉ? ና የምን ሀገር ዶክተሮች ናቸው? እንግዲህ አዎ፣ ፓርትነሮች የህንዶች ናቸው። ዶክተር ሀሪ ይባላል። ከ25 ዓመት በላይ ልምድ ያለው ሐኪም ነው። ስፔሻሊስት ነው። ብዙ ገስት ደግሞ ጋብዘን የሚመጡ ህንዳዊ ሐኪሞች አሉ ጥሩ አገልግሎት እንሰጣለን። አሁን ዶክተር እያደረገ ያለው እስካን እያደረገ ነው ያለው። ቅድም እንደነገርኩሽ የማይታይ ብሬስ መሰራት ፈልጋ ነው ታካሚያችን። ለእሱ አገልግሎት በጥርሶቿ መካከል እንትን ቦታ ስፔስ የለም። ስለዚህ እነሱ ማስተካከል ፈልጋ የማይታይ ብሬስ ማድረግ ፈልጋ ነው። የማይታይ ብሬስ በፊት ላይ እንግዲህ እኛ የምናውቀው ብሬስ ነበረ። እንግዲህ አሁን ላይ ደግሞ የማይታይ ብሬስ እየመጣ ነው ማይታይ ብሬስ ነው። ልዩነታቸውን እስኪ ንገረኝ። ልዩነታቸውን ካለመታየቱ ውጪ ካለመታየቱ ጥቅም መሰለሽ፣ ይሄ በፈለግሽው ሰዓት ማውለቅና የፈለግሽውን ምግብ መመገብ ትችያለሽ። አንደኛ ለውበትም ደግሞ ስላማይታይ የተሻለ አማራጭ ነው። ከብሬሱ ደግሞ እንደዚህ ቀላል የሆኑ ኬዞችን በአጭር ጊዜ ውስጥ መጨረስ ትችያለሽ። በተጨማሪ ደግሞ በየጊዜው ወደ ሐኪም ቤት መሄድ፣ ወደ ጥርስ ክሊኒክ መሄድ አይጠበቅብሽም። አንድ ጊዜ ፕሪንት አድርገን ነው የምንሰጣቸው። ፕሪዲክት ነው የሚያደርገው ወደፊት ምን ይሆናል ብሎ ጥርሱ ያው ቤንቲቱ ፕላን ያደርግና ፕሪንት ተደርጎ ነው የሚመጣው። እንሰጣቸዋለን። እራሳቸው ቁጥር አለው። ቤታቸው እየቀያየሩ ያው በራሳቸው ጥርሳቸው ማስተካከል ይችላሉ። ማንኛውም ጥርሱ እንደዚህ ወጣ ገባ ያለ ለሆነ ሰው ሁሉ ይሆናል ማለት ነው? አዎ ለሁሉም ኬዝ ይሆናል። በጣም ኮምፕሊኬትድ ካልሆነ ኬዙ፣ እስካሁን ለሁሉም ኬዝ እየተሰራበት ነው ያለው። አሁን ያኛው ብሬስ እስከ ሁለት አመት ድረስ ነው የሚፈጀው እና ይሄኛውስ ምን ያህል አመት መስተካከል ይችላል። እንደ ኬዙ ነው፣ እንደ የታካሚው ይለያያል። በአጭር ጊዜ ከስድስት ወር እስከ አንድ አመት የሚፈጅበት ሰው አለ። ከዛ በላይም ደግሞ አንድ አመት ከግማሽ አንድ አመት ከስድስት ወር ምናምን የሚፈጅበት ሰው አለ። የተለያየ ሰው የተለያየ ኬስ ስለሚኖረው መተው ቼክ ተደርገው እስካን ተደርገው ምን ያህል ጊዜ እንደሚወስድባቸው ማረጋገጥ ይችላሉ። በጣም ጥሩ እንግዲህ ዶክተር እዚህ ጋር ልጠይቅሽ የምፈልገው አሁን ለምሳሌ ጥርሱ በጣም የተጎዳ ወይም ጥርስ ሙሉ ለሙሉ የተጎዳ ሰው ታካሚ ከመጣ ምን አይነት ሕክምና ዘዴዎችን ነው የምትጠቀሙት? ሙሉ ለሙሉ የተጎዳ ጉዳቱ ምንድን ነው የሚለውን እናያለን። ትል በእድሜ ምክንያት ሙሉ ለሙሉ ጥርሳቸውን ያጡ ሰዎች ከሆኑ ዴንቸር የሚባል አለ፣ ሙሉ ለሙሉ የሚወጣና የሚገባ ጥርስ። እሱን እንጠቀማለን። እንደዚህ ወጣት ሆኖ ደግሞ የተቦረቦረ ጥርስ ካለው በመሙላት እናስተካክለዋለን። እንዲህ ደግሞ ጥሩ ጥርስ ኑሮት ከለሩን፣ አቀማመጡን ካልወደደ ሆሊውድ ስማይል፣ ቅድም እንደነገርኩሽ ቬነሪንግ በሚባለው ቴክኖሎጂ በሱ እናስተካክለዋለን። ለየኬዙ የራሱ የሆነ መፍትሄ አለው የራሱ የሆነ መፍትሄ አለው። ምናልባት ይሄንን ዋጋው ማወቅ የሚፈልግ ሰው ይኖራል እና ምን ያህል ነው? ከብሬሱ ጋር ልዩነቱ ንገቢኝ እስኪ። ከብሬሱ ጋር ልዩነት አለው። ይሄኛው ትንሽ ዋጋው ይጨምራል። ግን እኛ አሁን የማስታወቂያ ስለሆነ ዋጋ ስለሆነ በጥሩ ዋጋ እየሰራን ያለ ነው። ከሰባ ሺ ብር ጀምሮ አገልግሎቱን ማግኘት ይችላል። ከሰባ ሺ ብር ጀምሮ ስለዚህ፣ የእድሜ ክልልስ? አይወስኑም? ከስንት አመት እድሜ ጀምሮ? እድሜያቸው ጥርስ አብቅለው ከጨረሱ ከአስራ አራት አመት ከአስራ ሶስት ከአስራ አራት አመት በኋላ የማይ ታይ ብሬስን መጠቀም ይችላሉ። ለልጆችም የመጣ አለ እንደ ኬዞ አይተ መጠቀም ይችላሉ። ሁለቱ ነው በጣም ጥሩ። ከዛ ውጭ ግን አንዳንዴ ይሄ የጥርስ ጤና አጠባበቅ ላይ ለምሳሌ የጥርስ መጥፎ ያፍጠረን እኔ ጥርሴም ጠዋትም ማታ መቦርሽ አለው ግን አፍጠር እኔ ግን ትክክል አይደለም ይባላል እና ምናልባት እሱ ከምን የተነሳ ነው ብዙ ጊዜ መጥፎ ያፍጠርን ያው ኮመን ችግር ነው። ሀገር ላይ በጣም ብዙ ሰው ያጋጥመዋል። የመጀመሪያው ንጽህና ነው። አንዳንዴ የጥርስ ሽንቦር ሸሽም የሚደማ ድድ ካለሽ በድድ ውስጥ የተጠራቀመ በዚህ ጥርስ ስር የተጠራቀመ ካልኩለስ ወይም ሻክላ የሚባል ካለ የተቦረቦረ ጥርስ ካለሽ በሱ ውስጥ ምግብ ይጠራቀምና ባክቴሪያ ይፈጥራል። እሱም ለመጥፎ ያፍጠረን ያጋልጠናል። በተጨማሪ ደግሞ ያጸዳድ ጥርሳችንን የምንቦርሽበት ሁኔታ፣ እንዲሁ ጥርስ መቦረሽ ብቻ በቂ አይደለም። ቴክኒክ አለው የራሱ ጥርስ አቦራረሽ። ሁለተኛ ምላሳችንን መቦረሽ አለብን። ብዙ ጊዜ ጥርሳችንን ቦርሽን ብቻ እንወጣለን። ምላሳችንና እናጸዳ። እሱም ለመጥፎ ያፍጠረን ተጋላጭ ያደረገናል። ወደ ሐኪም ቤት መተው ምንድነው ነው ችግሩ የሚለውን ቼክ ቢያደርገው የተሻለ ነው፣ የተሻለ በትክክል እና ደግሞ ያው አንዳንዴ በተለምዶ ጥርስ ማሳጠብ የጥርስ መስታወትን ይጎዳል ይባላል እና እሱንም ግንዛቤ እንድትሰጭልኝ ስለፈለግኩኝ ነው። ያው ጥርስ በየስንት ጊዜ መታጠብ አለበት፣ በየስንት ጊዜ ጥርሳችንን ቼክ ማድረግ አለብን የሚለውን ጥርስ ማሳጠብ። የጥርስ መስታወትን አይጎዳ ያው አባባል ነው የሚሆነው ጥርስ ው ምግብ በልተሽ ሳህን እንደምታጥቢ ሁሉ ጥርሳችን ምግብ የምንበላበት ነው። ስለዚህ መጸዳት አለበት። ምግቦች በጥርስ መካከል ይቀራሉ። እነሱ ባክተሪያ ፈጥረው ብዙ ችግር ያመጣሉ። ስለዚህ ጥርስ ማሳጠብ የጥርስ መስታወት በፍጹም አይጎዳም። ማሽኑ እራሱን የቻለ ቫይብሬተር ነው። ቫይብሬት እያደረገ በጥርስ መካከል ያሉትን ቆሻሻ ወይም ደግሞ የምግብ ቁርጥራጮች ብቻ ነው የሚያነሳው ጥርስን ቀጥታ መስተዋቱን አታካ ያደርግም። ስለዚህ በየስድስት ወሩ ከተቻለ ጥርስን ማሳጠብ አለብን። ካልሆነ ደግሞ በደንብ የጥርሳችን ንጽህና ምን ጠብቅ ከሆነ በስክል ብረሽ ምናደርግ ከሆነ በአመት አንዴ ጥርስን ማሳጠብ ወሳኝ ነው። ተብላችኋል። የጥርሳችሁን ጤንነት ጠብቁ ተብላችኋል። እንግዲህ እኔ ደግሞ ሌሎቹን ጥርሳችሁን እራሱ ባየው ደስ ይለኛል። እንግዲህ ዶክተርም ስራ ላይ ስለሆነ እንዳንረብሸው አረፍ ብንል ደስ ይለኛል። ጥርሶቹ አሁን ይሄ ሴራሚክ የሚባለው ጥርስ ነው። ይሄ እንደምታየው ውስጡ ሜታል ብረት አለው ግን ያምራል አይደለም? በጣም ፊኒሺንጉ ምናምን ደዚ ስታየው ሆኖ በጣም የተፈጥሮ ነው የሚመስለው። ቆንጆ ነው። እኛ ህንድ ሀገር ነው የምናሰራው። ቆንጆ ነው። ጥሩ ኳሊቲ ነው። ዋጋቸውም ስምንት ሺህ ምናምን ይባላል እንደምታየው፣ ለመንጋጋ የተሰራ ነው። አይሾም ውስጡ ብረት የለውም። ዝርኮንያ ሜታል ፍሪ ነው። እነዚህ ዝርኮኒያ ጥርሶች ናቸው። እነዚህ ሜታል ፍሬ ናቸው። ውስጡ ብረት የለውም። በጣም ጠንካራ ነው። እኛ ጋር ሲሰሩ ደግሞ እንደዚህ የአምስት አመት ዋስትና ካርድ አላቸው። አምስት አመት ጋራንት እንሰጣለን። ከአስራ አምስት ከሀያ ዓመት ይቆያል ድረስ ይቆያል። ስለዚህ ቆንጆ ቴክኖሎጂ ነው፣ ዝርኮን የሚመጣው ማለት ነው። ምንም አይሆንም፣ የውስጥ ጥርስሽ አንቺ ደና ከሆነ ይሄ ማቴሪያሉ በራሱ ምንም አይሆንም። ግን እንደዛ ተብሎ ነው የሚታሰበው እንጂ ፎር ላይፍ ሊቆይ ይችላል እስከ መጨረሻው። ያንቺ ንጽሕና አጠባበቅና ደጋፊ የምናደርገው የውስጡ ጥርስ ጤነኝነት ይወስነዋል። እና በአደጋ ምክንያት በተለያየ ምክንያት ካልተሰበረ ምንም አይሆን። ያው የተፈጥሮ ጥርስ አደጋ ካጋጠመው እንትን ይላል። በራሱ ማቴሪያሉ ምንም አይሆንም፣ ይቆያል ረጅም ጊዜ። እንግዲህ አሁን ላይ በጣም ትሬንድ የሆነው የዚርኮኒያ የጥርስ ሕክምና እንግዲህ አንዱ ዋጋ ስንት ናሽ? ዝርከሆነ 15 ሺህ ብር ነው። የእኛ ጋር በጣም ፌር ነው፣ ቆንጆ ነው ዋጋው። ማቴሪያሉ በጣም ብራንድድ ነው የምንጠቀመው። ሰርን ብላንድ ጀርመን ብራንድ ነው የምንጠቀመው፣ በጣም ቆንጆ ነው። አምስት አመት ዋስትና አለው። እንደ ነገርኩሽ ፓርትነሮቼ ህንዶች ናቸው ብዬሻለ። አክቹዋሊ ይሄ ይሉሽ ከ15 ዓመት በፊት 2015 ላይ ነው ዝርኮንያ መሰራት የጀመረው እዚህ ሀገር። ግን አሁን ሶሻል ሚዲያው በደንብ እያስተዋወቀው መጣና ጥሩ ድሮ እንትናለ እንጂ ጥሩ ልምዱ አላቸው በጥርሱ በመስራት። ከዛ ውጭ ደግሞ ይሄ የማይታይ ብሬስ የሚባለው ነው። ያው ኢንቪዝላይን ብራንድ ስም ነው። የተለያዩ ብራንዶች አሉ። እኛ ጋር የምንጠቀመው ብራንድ ይሄኛው ነው። እንደዚህ ነው ቅድም እስካን ሲደረግ የተሻለ አይደል? ለአንድ ሰው ነው ይህ ለአንድ ሰው የተሰራ ነው። ይሄ ነው ወደ ሀያ ምናምን ፒስ ነው ለአንድ ሰው ነው። ስካን ተደርጎ እንደዚህ ፕሪንት ተደርገው ነው የሚመጡት። እያንዳንዶቹ ይሄንን ቁጥሩን እያዩ ቦርም ሊሆን ይችላል በየ 15 ቀን ነው ራሳቸው እየቀያየሩ የጥርሳቸውን ለውጥ ማየት ይችላል። እሱ ያው ዲዛይን ተደርጎ ፕሮፌሽናሊ እንትን አቀማመጡ ነው አሁን የትኛው ጥርስ ወዴት ቢሄድ ይስተካከላል የሚለው በራሱ ኦርቶዶንቲስት ፕላን ያደርግና እንደዛ ነው የሚሆነው። ስለዚህ እስከ ስምንት ወር እስከ ዓመት ድረስ ያገለግላል ብለሽኛል። ይሄ እስከ አንድ ዓመት ቁጥር አለው መቼ ምን ማድረግ እንዳለብሽ። አሁን የላይኛው አሁን አስራ አምስት ይላል አይደል፣ ይሄ አስራ አምስተኛው ነው ማለት ነው። ያሁን ሶስት ይላል አደለ፣ ሶስት ጊዜ ሜቢ በሶስት ወርሽ ሊሆን ይችላል ንታረጊ ወይም ደግሞ በየሶስት አመትሽ ሊሆን ይችላል ንታረጊ እንደዛ ነው። በየወሩ ራስሽ ነሽ የምትቀይር ምናልባት አንዳንዴ ምክር ማግኘት ከፈለግሽ ወደ ሐኪምሽ መጥተሽ ምክር ማግኘት ትችያለሽ። ግን መመላለስ ለማይፈልግ ሰው፣ ለማይመቸው ሰው ቆንጆ አማራጭ ነው። ለንጽህና አይመችም። አሁን ብሬስ አድርገሽ ጥርስሽን ብረሽ ማድረግ አይመችም። የፈለግሽውን ምግብ ለመብላት አይመችም። የተለያዩ የራሱ የሆነው ሳይድ ፌክት አለው ጥቅም እንዳለው ሁሉ ማለት ነው። ስለዚህ እሱንም ማድረግ ለማይፈልግ ሰው ይሄ ጥሩ አማራጭ ነው። ብሬስም ቆንጆ አማራጭ ነው። በጣም ጥሩ። ስለዚህ ይሄኛው ዋጋ ስንት ነው? ቅድም ያው ከሰባት ሺህ ብር ጀምሮ ይሄኛው ትንሽ ዋጋው ይጨምራል። ብሬስ ግን እኛ ጋር ጥሩ ነው። ከአስራ አምስት ሺህ ብር ጀምሮ ነው እየሰራ ነው ያለ ነው። በሁለት ጊዜ በሶስት ጊዜ ክፍያ መክፈል ይችላሉ። ከአስራ አምስት ሺህ ብር ጀምሮ ኖርማል ብሬስ ማግኘት ይችላሉ። በጣም ጥሩ። እጥበትስ? ጥርስ እጥበት ሁለት ሺህ ብር ነው። በእድሜ ለገፉ ሰዎች ወይንም ደግሞ ጥርሳቸውን በተለያየ ምክንያት ላጡ ሰዎች የውጭ ገቢ ጥርስ ይሄውን ፓርሻ ያለው የተወሰነ ጥርስ እዚህ መንጋጋው ብቻ ጋ ነው የሌለው። ስለዚህ እንደዚህ የሚገባ ነው ማለት ነው። ሙሉ ጥርስ ደግሞ ለሌላቸው ሰዎች ሙሉ ዴንቸር የሚባል አለ። እሱን እንትን እላለን። በተለያዩ ሕመሞች ምክንያት በስኳር ምክንያት ሊሆን ይችላል። እድሜ ሲገፋ ደግሞ ጥርስ በራሱ የውል ቃል ይነቃነቃል። ስለዚህ በተለያየ ምክንያት ጥርስ ካጡ ሙሉ ጥርስ ወጪ ገቢ ጥርስ እንሰራለን። ከዛ ውጭ ግን አንድ ታካሚ ምን አውቆ መምጣት አለበት ብለሽ ታስቢያለሽ? ወደ ጥርስ ክሊኒክ ሲመጣ ምንም ማወቅ የለበት። ያው ስለ ህክምና እውቀቱ ቢኖረው ጥሩ ነው። ከዛ ውጭ ግን ያው የሚሰጠውን ትሪትመንት ላይ መቀበል ምንድነው ክፍት፣ በተቻለን መጠን እንግዲህ በየስድስት ወር ወይም በየዓመቱ እየመጣ የጥርሳችንን ጤንነት ያለበትን ሁኔታ ብናየው የተሻለ። ለአንድ ሰው ያስፈልገዋል ብዬ የማምነው ሰው በቃ ከዚህ ሁሉ ነገር ለመዳ መጀመሪያ የጥርሱ ንጽህና መጠበቅ አሁን ከወጪው ለመዳን ሁለተኛ፣ ምንም ነገር ተፈጥሮን የሚተካ ነገር የለም። ቲንግ ናቹራል እንደ ኔቸር የሚሆን ነገር የለም። ቴክኖሎጂን ቢመጣ የተለያዩ ነገሮችን ቢመጡ ተፈጥሮን አይተኩም። ስለዚህ በተቻለ መጠን የተፈጥሮ ጥርሳቸውን ንጽህናውን በመጠበቅ ብቻ መጠበቅ ይችላሉ። ስለዚህ በተቻለ መጠን በቀን ሁለት ጊዜ ብረሽ ማድረግ በጣም ጥሩ ግን አንድ ጥያቄ የቅድሙ ጥያቄ ግን የሆሊውድ ስማይል ሙሉ ማሰራት ለሚፈልግ ሰው ዋጋው ምን ያህል ነው ሆሊውድ ስማይል ቬነሪንግ ማለት ቬነሪንግ ላሳይሽ የተሰሩ ኬዞች አሉ ፒክቸራቸውን አድ ላይ አታች ታደርጊያለሽ ግን እንደ ሳምፕል ቬነሪንግ ምንድን ነው የሚለውን ላሳሽ ቬነሪንግ ማለት እቺ ነች ጠርሷ እያንዳንዱ ጥርስ ያው ጥፍራችን እንደምንሰራው ከእሱ ጋር በጣም ተመሳሳይነት አለው። እንዲገባሽ ላንቺ ለመንገድ ማለት ነው። ከላይ ቁጭ ሳይሆን የላይኛው ጥርስ ክፍል ብቻ ነው ሚደረገው መሸፈን ማለት ነው ከላይ ያለውን ዲዛይን ተደርጎ ሲሸፈን ግን የራሱን የሆነ እንትን አለው ህክምና አለው ዲዛይን መደረግ አለበት ጥርስሽ ከፊትሽ ጋር ከከለርሽ ጋር የትኛው ይሄዳል የሚለውን ከሀኪምሽ ጋር መመካከል ይኖርብሻል ብሻል እንዲሁ ዝም ብሎ አይለጠፍም ከጥርስሽ የወጣና ከፊልና የሚያስጠላ ነው የሚሆነው ከለሩን በትክክል ካልተመረጠ የሚሰለች ከለር ነው የሚሆነው አሁን በጣም ነጭ ጥርስ አላየሽም የሆነ ቾክ የሚመስል እዛ ሰው ከለር ጋር በፍጹም አይሄድም። ሁለተኛ የቆየ ስትጂ ትጠየዋለሽ፣ የወደድሽውን ያህል ትጠየዋለሽ። በቃ ተፈጥሮ ያልሆነ ነገር እንዳለ ነው ፊትሽ ላይ የምታይ። ስለዚህ ከለሩን በደንብ ቸክ ማድረግ ይኖርብሻል፣ ከሀኪምሽ ጋር መነጋገር ይኖርብሻል። ከፊትሽ ቅርጽ ጋር፣ ከከንፈርሽ ጋር ከም ዲዛይን ይደረጋል። ራሱን የቻለ ባለሙያ ያለው ዲዛይን አድርገው ነው የሚሰሩት። ከዛ እያንዳንዱ ጥርስ ላይ እነዚህን ማልበስ ማለት ነው። ቬነሪንግ ማለት እሱ ነው። ሆሊውድ ስማይል በኢማክስ እና በፖርስልን የሚባል የራሱ ነው የቻለ ማቴሪያል አለው። ላይት ቀለል ያለ ነው። በእነሱ ማቴሪያሎች እነሱን መሰራት ይችላል። በጥርስ ነው የሚከፈለው። ያው እንደነገርኩች የእያንዳንዱ ጥርስ 15000 ብር ነው የሚሆነው። በእያንዳንዱ ጥርስ 15000 ብር በጣም ጥሩ ሙሉ ደሞ ማሰራት ከፈለጋችሁ አባዞና ድረስ ሙሉ ብዙ ጊዜ አይሰራም እስከ መንጋጋ ድረስ አይሰራም ብዙ ጊዜ እንዲህ ስማይል ስታረግ የሚታዩት ፓርት እስከ 12 ጥርስ ከላይ ስድስት ከታች ግን አንዳንድ ሰው ሲስቅ እዚህ ድረስ የሚታይ ከሆነ ጃስ ስማይልሽን ለማሳመር ስለሆነ ስማይል ስታረግ የሚታየው ፓርት እሱን መሰራት ይቻላል። በጣም ጥሩ እንግዲህ ዶክተር ትዕግስት ብዙ ነገር ብለሽኛል፣ ብዙ መረጃ ሰጥተሽኛል። በመጨረሻ ግሪኔ ያላነሳው ደግሞ ቀረምት ነገር ካለ ያላነሳሽው የለም ሁሉንም መጠይቀሽኛል። ስለመጣችሁ በጣም አመሰግናለሁ። ሀፊሽ ስፔሻሊቲ የጥርስ ሕክምና ክሊኒክ በተመጣጣኝ ዋጋ ለህብረተሰቡ የጥርስ ሕክምና አገልግሎት እየሰጠ ነው። ስለዚህ ውድ አይደለም ፌር የሆነ ፕራይስ ስለሆነ እየመጣችሁ አገልግሎቱን ተጠቀሙላለሁ። ሌላ የጥርሳችሁን ንጽህና በደንብ ጠብቁ። አመሰግናለሁ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቻችን እንግዲህ ዛሬ በብርሃኔ አደሬ ሁለተኛ ፎቅ ላይ እንግዲህ ሀቪሽ የደንታል ክሊኒክ ውስጥ ተገኝቼ እንግዲህ ስለ ጥርሳችን ጤና አጠባበቅ እንዲሁም ደግሞ አሁን ላይ ዘመን አመጣሽ የሆኑትን ሆሊውድ ስማይል እንዲሁም ዚርኮኒያ የተለያዩ የውበት መጠበቂያ የጥርስ ሕክምና ሂደቶችን እንግዲህ ከዶክተር ትግስት ጋር እንግዲህ ቆንጆ ቆይታ አድርጌ በዛም ደግሞ ዋጋ አሳውቂያቸዋለሁ ማለት ነው። ሳምንት ሌላ ስንት ነው ብዬ የምጠይቅበት ፕሮግራም ይዤላችሁ እንደምመጣ ቃል ገባለሁ። አዲስ ዓለም አባቡ አድርጌ ነበር። የሳምንት ሲበለም ቻው።